አሁን በተለያዩ ሀገራችን አካባቢዎች ምርት የሚሰበሰብበት ወቅት ነው። ወቅቱን ያልጠበቀ ዝናብ ለአርሶ አደሩ ስጋት እንዳይሆንና አርሶ አደሩ ምርት በወቅቱ እንዲሰበስብ እንዲሰበስብ ምን አይነት መረጃ ተደራሽ እየሆነ ነው የሚለውን ለማየት እንግዳ ጋብዘናል። እንግዳችን የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዳይሬክተር ዶክተር አሳምነው ተሾመ ናቸው። ዶክተር፣ እንኳን ደህና መጡ። እንኳን ደህና ያው ቅድም እንዳልነው አሁን ላይ በተለያዩ ሀገሪቱ ክፍሎች ምርት እየተሰበሰበ ነው የሚገኘው እና ለዚህ የምርት አሰባሰብ አስጊ የሆነ ያልተጠበቀ የዝናብ ስርጭት ይኖር ይሆን ዶክተር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 ስለሆነም በዘንድሮ በጋ ወይም ደግሞ ከጥቅምት እስከ ጥር የሚኖረውን የአየር ጠባይ አዝማሚያ ባለፈው መስከረም ላይ ትንበያ ተሰጥቷል ማለት ነው። በተለይም በትንበያው መሰረት እንግዲህ በጋ ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ማለትም የሀገራችን ሶማሌ ክልል ደቡባዊ ክፍል፣ የጉጂ ዞኖች፣ የቦረና ዞኖች፣ የሲዳማና ደቡብ ኢትዮጵያ ሀገራችን አካባቢዎች በዘንድሮ በበጋ 2018 ዓ ም መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው፣ በአንጻሩ ደግሞ የደቡብ ምዕራብ ኢትዮጵያ የምዕራብ የሀገራችን አካባቢዎች ደግሞ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ተሰጥቷል ማለት ነው። ከዚህ በተጨማሪም እንግዲህ በበጋ ወቅት አልፎ አልፎ በፀሐይ ኃይል ታግዘው ከሚጠናከሩ የአየር ሁኔታ ክስ ላይ በመነሳት በመካከለኛው በምስራቅና እንደዚሁ በሰሜን የሀገራችን አካባቢዎች ላይ በጥቂት ስፍራዎቻቸው ላይ ወቅቱን ያልጠበቀ ዝናብ የሚስተዋልበት ወቅት ነው በጋ የምንለው ማለት ነው። ስለሆነም እንግዲህ ባለፉት ቀናት በብዙ የሀገራችን አካባቢዎች ላይ ባይሆንም በጥቂት የመካከለኛውና ምዕራብ አማራ፣ የቤኒሻንጉል ጉሙዝ ክልል ዞኖች፣ የምዕራብ ኦሮሚያ በጥቂት አካባቢዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ፣ ወቅቱን ያልጠበቀ ዝናብ ተስተውሏል ማለት ነው። የሆነ ሆኖ ግን ተጽዕኖ በጣም አነስተኛ እንደነበረ ነው ከስፍራው የሰበሰብናቸው የሚቲሮሎጂ መረጃዎች የሚጠቁሙት ማለት ነው። በተጨማሪም እንግዲህ በሚቀጥሉት ቀናት ወይም ደግሞ በሚቀጥሉት አስር ቀናትም በእነዚህ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ወይም ደግሞ ወቅቱ ያልጠበቀ ዝናብ በጥቂት ስፍራዎቻቸው ላይ ሊኖር እንደሚችል አሃዛዊ የትንበያ መረጃዎቻችን የሚጠቁሙት። የሆነ ሆኖ ኢትዮጵያ ሚቲሮሎጂ ኢንስቲትዩት በየ ዕለቱ በየአስር ቀኑና እንደዚሁም በየወሩ ከአጭር እስከ ረጅም ጊዜ ትንበያዎችን በማዘጋጀት በአጠቃላይ ለማህበረሰቡም ለአርብቶ አደሩና ለአርሶ አደሩ መረጃዎችን ተደራሽ እያደረግን እንገኛለን ማለት ነው። የሆኑ በጥቂት የምዕራብ አማራ፣ የቤኒሻንጉል ጉምዝና የምዕራብ ኦሮሚያ ዞኖች ላይ በሚቀጥሉት ቀናትም እንደዚሁ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራል ማለት ነው። መረጃዎቹ በምን መልኩ ነው ለአርሶ አደሩ ተደራሽ እየተደረጉ ያሉት? አመሰግናለሁ። እንግዲህ የኢትዮጵያ ሜቲሮሎጂ ኢንስቲትዩት ከተለያዩ መንግስታዊና መንግስታዊ ካልሆኑ ተቋማት ጋራ በቅርበትና በቅንጅት እየሰራ እንገኛለን ማለት ነው። በተለይም ኢንስቲትዩቱ ከዋናው መስሪያ ቤት በተጨማሪ በክልል ደረጃም 11 የሜቲሮሎጂ አገልግሎት ማዕከላቶች ስላሉ በዋናው መስሪያ ቤትም በክልል በሚገኙ የሜቲሮሎጂ አገልግሎት ማዕከላትም በየእለቱ ትንበያዎች እየተዘጋጁ ለተለያዩ ባለድርሻ አካላት ተደራሽ እያደረግ እንገኛለን ማለት ነው። በተለይም ከግብርና ሚኒስቴር ጋራ በየእለቱ መረጃዎች እንለዋወጣለን ከአደጋ ስጋት ስራ አመራር ኮሚሽን ከ ውሃ እና ኢነርጂ ሚኒስቴር ከሌሎች ተቋማት ጋራም በቅርበት ስለምንሰራ በየ ዕለቱ የሚዘጋጁትን ከአጭር እስከ ረጅም ጊዜ ትንበያዎችን ለማህበረሰቡ ተደራሽ እያደረግ እንገኛለን ማለት ነው። ከዚያ በተጨማሪም የተለያዩ የሚዲያ አማራጮችንም እንደዚሁ እንጠቀማለን። የቴሌቪዥን፣ የሬዲዮዎችን እንደዚ ደግሞ የሞባይል አፕም ስላለ ማህበረሰቡ አርሶ አደሩም የተለያዩ የአየር ሁኔታ መረጃዎችን የሚፈልጉ አካላት ሁሉ መረጃዎችን ከተለያዩ ከሬዲዮዎችን ከልዩ ልዩ መገናኛ ብዙኃንም እያሰራጨ እንገኛለን ማለት ነው። የአርሶ አደሩ የቅድመ ጥንቃቄ ስራዎችስ ምን መሆን አለባቸው ይላሉ? አመሰግናለሁ እንግዲህ ቅድም ለመግለጽ እንደሞከርኩት በሚቀጥሉት ቀናትም በጥቂት የሀገራችን አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚስተዋል አሃዛዊ የትንቢያ መረጃዎቻችን ይጠቁማሉ። ስለሆነም እንግዲህ ማህበረሰቡ የደረሱ አዝርቶችን ከወዲሁ የማሰባሰብ ስራዎች መሰራት ይኖርባቸዋል ማለት ነው። በአንጻሩ ደግሞ እንግዲህ የሚኖረውን የዝናብ መጠንና ስርጭትም በአግባቡ በመሰብሰብ ለተለያዩ ነገሮችም እንደዚሁ መጠቀም ይቻላል ማለት ነው። በተለይም ከአሉታዊ ነገሩም በተጨማሪ ወደ አዎንታዊ ነገርም ቀይሮ ከቀላል እስከ ትክክለኛ መጠን ያለው ዝናብ ቢሆንም ለተለያዩ ነገሮች፣ ለጓሮ አትክልቶች፣ ለመጠጥም፣ ለልዩ ነገሮች ነገሮችም እንደዚሁ መጠቀም ያስፈልጋል ማለት ነው። በሌላ በኩልም እንደዚሁ በደቡብ አጋማሽ የሀገራችን አካባቢዎች ወይንም በጋ ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ እንደዚሁ በየእለቱ የሚኖረው የዝናብ መጠንና ስርጭት በመጠቀም ለተለያዩ ነገሮችም እንደዚሁ መጠቀም ይቻላል ማለት ነው። ዶክተር አሳምነው ተሾመ የሜትሮሎጂ ኢንስቲትዩት ምክትል ዳይሬክተር ስቱዲያችን ድረስ ተገኝተው ለሰጡ ማብራሪያ እናመሰግናለን። እኔም አመሰግናለሁ።